ስተ ዜና ርዕሰ መስተዳድር ሀጂ አወራርባ አርባ በጭፍራ ወረዳ የተገነቡ የባለ ብዙ ዘርፍ ፕሮጀክቶችን አስመረቁ። የውጭና የአገር ውስጥ ባለሀብቶች በኤሌክትሪክ ተሽከርካሪ ማምረትና መገጣጠም ዘርፍ ለመሰማራት ከፍተኛ ፍላጎት እያሳዩ መሆናቸው ተገለጸ። ሰላም፣ የተከበራችሁ የአፋር ቲቪ ተመልካቾቻችን የሰአቱን ዜና ይዘን ቀርበናል። ዜናዎቹን በመምራት ሪያን አብደላ አብሬያችሁ ቆይታ አድርጋለሁ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። ርዕሰ መስተዳደር ሀጂ አወላ አርባ በጭፍራ ወረዳ የተገነቡ የባለ ብዙ ዘርፍ ፕሮጀክቶችን አስመረቁም የአፋር ክልል ርዕሰ መስተዳደር ሀጂ አወል አርባ በኢትዮጵያ የጣሊያን ኤምባሲ አምባሳደር ሉካስ ካርፔንተሪ በጋራ በመሆን በጭፍራ ወረዳ የተገነቡ የባለ ብዙ ዘርፍ ፕሮጀክቶችን በቦታው ተገኝተው በትላንትናው ዕለት አስመርቀዋል። አሚር መሐመድ እንደሚቀጥለው ያቀርበዋል። የአፋር ክልል ርዕሰ መስተዳደር ሀጂ አወል አርባና በኢትዮጵያ የጣሊያን ኤምባሲ አምባሳደር ሉካስ ካርፔንተሪ በጋራ በመሆን በጭፍራ ወረዳ የተገነቡ የባለብዙ ዘርፍ ፕሮጀክቶችን በቦታው ተገኝተው በትላንትናው ዕለት አስመርቀዋል። በዕለቱ የተመረቁት ፕሮጀክቶች ከጣሊያን መንግስት በተገኘ የገንዘብ ድጋፍ የተገነቡ ሲሆን ከተቋቋሙት ዘርፈ ብዙ የተቀናጁ ፕሮጀክቶች መካከል የአርብቶ አደሩን የድርቅ መቋቋም የሚያጠናክሩና የኑሮ ማሻሻያ መርሃ ገበሬ ውስጥ የተካተቱ ስራዎች ዋነኞቹ ናቸው። በምርቃት ስነ ስርዓት ስነስርዓቱ ላይ ንግግር ያደረጉት ርዕሰ መስተዳደር ሀጃውል አርባ በክልላችን ያለውን የኑሮ ደረጃ ለማሻሻልና ድርቅን አስቀድመል ከመከላከል አንጻር የያዝነውን ግብ ለማሳካት አበክረን እየሰራን ነው ብለዋል። እነዚህን የባለብዙ ዘርፍ ፕሮጀክቶች ለማጠናቀቅ ሰባት ቢሊዮን ብር ያክል ገንዘብ ወጪ እንደተደረገባቸው በመድረኩ ላይ ተገልጿል። ፕሮጀክቶቹ በጭፍራ ወረዳ በሚገኙ የተለያዩ ቀበሌዎች የተገነቡ ሲሆን የድርቅ አደጋን አስቀድመው ለመከላከል የሚያግዙ ሰፊ የእንስሳት መኖርሻ ልማት፣ የተማሪዎች የምገባ ማዕከል ያለው የአንደኛና የመካከለኛ ደረጃ ትምህርት ቤት፣ ዘመናዊ የሕክምና መሳሪያዎች የተሟሉለት ጤና ጣቢያና ና የንጹህ መጠጥ ውሃ አቅርቦትን ያካተተ የባለብዙ ዘርፍ ፕሮጀክት

ይህን የመሰለ ፕሮጀክት ማግኘት ትልቅ እድል ነው። በዚህ የጥራት ደረጃ ግንባታቸው ተከናውነው ግቢውም አረንጓዴ ለብሶ መመልከት በጣም ሐሴትን የሚፈጥር ሞዴል ፕሮጀክት ተደርጎ ሊወሰድ የሚችል ነው። እንደ ክልል ዋናው ነገር ይህን እድል ማግኘቱ ሳይሆን በዚህ አግባብ በጥሩ ሁኔታ ግንባታቸው የተጠናቀቁ ፕሮጀክቶችን በአግባቡ ጠብቆ በመያዝ ማስቀጠል መቻል ነው። ፕሮጀክቱ በውስጡ የመኖ ልማት፣ የእንስሳት ሀብት ልማትና አረንጓዴ ልማትን ጨምሮ የተለያዩ የግብርና ስራዎችን አካቶ የያዘ ነው። እዚህም ለጣሊያን መንግስት በክልሉ ህዝብና መንግስት ስም ምስጋናችንን እንገልጻለን። በኢትዮጵያ የጣሊያን ኤምባሲ አምባሳደር የሆኑት ሉካስ ካርፔንተሪ በበኩላቸው የጣሊያን መንግስት ከኢትዮጵያ መንግስት ጋር የሁለትዮሽ ጋር ግንኙነት ለማጠናከር በቁርጠኝነት እየሰራ ይገኛል ብለዋል። በአፋር ክልል ያስመረቅ ናቸው በርካታ ፕሮጀክቶች ደግሞ ለዚህ ማሳያ ናቸው ብለዋል። ፕሮጀክቶቹ በተቀደላቸው ጊዜና ጥራታቸውን ጠብቀው በመሰራታቸው ደስተኛ እንደሆነም ገልጸዋል። አምባሳደር ሉካስ ይህንን ፕሮጀክት የተሳካ እንዲሆን አስተዋጽኦ ላበረከቱት የክልሉ ፕሬዚዳንት ሀጃውል አርባ ልባዊ ምስጋናዬን ላቀርብላቸው እወዳለሁ ብለዋል። የፕሮጀክቱ አስተባባሪ አቶ ኡመር አርባ ስለ ፕሮጀክቱ ዓላማና አፈጻጸም እንደነገሩን ከሆነ የእንስሳትን ዘለቄታዊ ጥቅም በሚሰጥና የእንስሳትን ሀብት ከቁጥር ይልቅ ጥቅም ላይ የተመሰረተ እንዲሆን ታቅዶ የተተገበሩ ፕሮጀክቶች ስለመሆናቸው ነግረውናል። አክለውም ይህንን ፕሮግራም ከዚህ በተሻለ መልኩ ለማስፋፋትና ለሌሎች እነዚህ ወረዳዎች ላይ ይሄ ፕሮግራም እየሰራ ያለው በአጠቃላይ የእንስሳትን ዘለቄታዊ ጥቅም በሚሰጥና የእንስሳት ሀብት ከቁጥር ይልቅ ጥቅም ላይ የተመሰረተ እንዲሆን ለእንስሳት ሀብቱ በቂ የሆነ የተመጣጠነ የመኖ እርሻዎችን ማለማትና ተያይዞ ደግሞ የተለያዩ የሰው መብል ቋሚ አትክልቶችን ነው የምናፈራው። እነዚህ ማለት ምን ማለት ነው? አንደኛ ሊሰመርበት የሚገባው ውሃን ውሃን ኢነርጂን ምግብን፣ ኢኮሲስተምን በአንድ ሁኔታ አስቦ የወደፊትንም የክላይሜ ቼንጅን ታሳቢ አድርጎ የሰራ ያለ ብቸኛ ፕሮጀክታችን ነው። በዚህ ፕሮግራም ደግሞ የተደሰት ነው እኛ ብቻ አይደለንም። የክልሉ ርዕሰ መስተዳደር ክቡር ሀጃወል አርባም፣ በሚገባ የጣሊያን አምባሳደር እንዲሁ ሉካስ የነበራቸውን ደስታ አይተሃል። ያ ማለት እንደገና ደሞ ይሄ ማህበረሰብ ደሞ ያለውን የተሰማውን ደስታ ሰምታል። ይሄ ማለት እንግዲህ ወደፊት ይሄንን ተቋማት ባሰፈን ሁኔታ አጎራባች ወረዳዎችን አገልግሎት እንዲሰጥ እንደሚደረግም ገልጸውልናል። የጣሊያን ኤምባሲ ለርዕሰ መስተዳድሩ የጣሊያንን ታሪክና ድርሳናት የሚዳሰስ መጽሐፍ በስጦታ መልክም አበርክቶላቸዋል። በምርቃ ግብሩ ላይ የክልል ከፍተኛ ካቢኔዎች ከፌዴራል የመጡ የፕሮጀክቱ አስተባባሪና የባለድርሻ አካላት እንዲሁም የወረዳው አስተዳደር በርካታ የስራ ኃላፊዎችም ተገኝተውበታል። በኢትዮጵያ ልማት ዘላቂ ሰላምና ዲሞክራሲን እውን ለማድረግ የተያዙ አገራዊ ግቦች እንዲሳኩ ህዝቡን በንቅናቄ የማሳተፍ ስራዎች ሊጠናከሩ እንደሚገባ በምክትል ጠቅላይ ሚኒስትር ማድረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ገለጹ። አማኔሱፍ እንደሚቀጥለው ያቀርባል። በኢትዮጵያ ልማት ዘላቂ ሰላምና ዲሞክራሲን እውን ለማድረግ የተያዙ አገራዊ ግቦች እንዲሳኩ ህዝቡ በንቅናቄ የማሳተፍ ስራዎች ሊጠናከሩ እንደሚገባ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ ገለጹ። የብልጽግና ፓርቲ 2018 በጀት ዓመት አንደኛ ሩባ ዓመት በህዝብ ንቅናቄና የፓርቲ ስራዎች አፈጻጽም ላይ ውይይት አካሂደዋል። በውይቱ ላይ በዘርፎች የተከናወኑ ተግባራት የተገኙ ውጤቶችና ቀጣይ የትኩረት አቅጣጫዎች ላይ ውይይት ተደርጓል። ምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ በዛሬው ውይይት ማጠቃለያ ላይ እንዳሉ ዘርፎች በሩብ ዓመት ያከናወኑት ስራ የሚበረታታ ነው። የተሻለ አፈጻጸም ማስቀጠል፣ ክፍተት ያለበትን ለመሙላት ርብርብ ማድረግ ይገባል ያሉት ምክትል ፕሬዚዳንቱ ወጥ የሆነ አፈጻጸም እንዲኖር መስራት እንደሚገባ አጽንኦት ሰጥተዋል። የተገኙ ውጤቶችን ቀጣይነትን ለማረጋገጥ አቅሙ የተገነባ አመራርና አባል ወሳኝ መሆኑን ገልጾ በዚህ ረገድ የአመራርና አባላት አቅም ግንባታ ስራዎች በትኩረት ሊከናወን ይገባል ይገባል ብለዋል። እቅዶቻችንም በውጤታማነት ከመፈጸም አኳያ፣ ከአመራሩ ከአባሉ ከሚጠበቀው ኃላፊነት አኳያ ደግሞ አቅም የሚገነቡ ስራዎችን በየጊዜው መስራት መቻል አለብን። ከግንባታ አኳያ አንደኛው ወርሃዊ ውይይት ሊኖረን ይገባል። ቢያንስ በወር አንድ ጊዜ አመራሩን አባሉን እንጌጅ ልናደርገው ይገባል ነው የተግባባ። ለዚህ ደግሞ በአማካይ በየሁለት ወሩ አንድ ጊዜ ከዚህ በሚወርድ ሰነድ ላይ መላው አመራርና አባል እንዲወያይ እናደርጋለን። በየሁለት ወሩ ደግሞ በክልል ደረጃ ከስልጠና ጋር በተያያዘ በየአመቱ መላውን አመራር አባል የማሰልጠን ባህል እየገነባን ነው። እስከ ታች ድረስ የሚወርድ ይሆናል። ያንን በዲስፕሊን ማስፈጸም መቻላል ተተኪ አመራር ማፍራት ጉዳይም ሌላዊ ትኩረት አቅጣጫ ሊሆን እንደሚገባ ማስገንዝበዋል። ሰላም፣ ዲሞክራሲና ልማትን ለማረጋገጥ የሚያስችሉ ምቹ የፖለቲካ ሁኔታ መፍጠር ይጠበቃል ያሉት አቶ አደም ፋራ ህዝቡን በንቅናቄ በስፋት በማሳተፍ ለግቡ ስኬት ልንረባረብ ይገባል ብለዋል። አገራዊ ልማትና ዲሞክራሲ ኦል ለማድረግ የሰላም ግንባታ ስራው ውጤታማ እንዲሁም መስራት እንደሚገባ አጽንኦት ሰጥተዋል። ከአገልግሎት አሰጣጥ አኳያሚ ህዝብን እርካታ የሚጨምሩ አገልግሎቶች ተደራሽ ማድረግ ላይ ይበልጥ መስራት እንደሚገባ እንደሚገባ አመልክቶ የመልካም ማስተዳደር ችግሮች መፍትሄ እንዲያገኙ በአጽኖት መስራት እንደሚገባ ማስገንዝበዋል። ለሰላም ለልማት ለመልካም አስተዳደር ለዴሞክራሲ ስርዓት ግንባታ ስራዎቻችን፣ እቅዶቻችን ምቹ ፖለቲካዊ ሁኔታ መፍጠር፣ የልማት ስራውን በቀጥታ አቅዶ የሚፈጽመው መንግስታዊ አካል አለ። የሰላምና ጸጥታ ስራን ከሌላው ጋር አቀናጅቶ መስራት ይጠይቃል። ኦፕሬሽናል ስራዎችን ግን የሚሰራ አካል አለ። መልካም አስተዳደር ከማስፈን አኳያም የሚመለከታቸው አካላት አሉ። አሁን በዚህ በፓርቲ ኦፊስ በዚህ ዘርፍ የሚሰራው ግን ለእነዚህ እቅዶች መፈጸም በተለይ በውጤታማነት መፈጸም ምቹ ፖለቲካዊ ሁኔታ መፍጠር ነው። ለዚህ በንቅናቄ የሚፈጸሙትን ንቅናቄውን በማስተባበር የማቀጣጠል ሮል ነው የሚኖረን ማለት ነው። የውጭና የአገር ውስጥ ባለሀብቶች በኤሌክትሪክ ተሽከርካሪ ማምረት እና መገጣጠም ዘርፍ ለመሰማራት ከፍተኛ ፍላጎት እያሳዩ መሆኑን የትራንስፖርት እና ሎጂስቲክስ ሚኒስትር ዴኤታ አቶ በረው ሀሰን ገልጸዋል። አማኔሶፍ ተጨማሪ ዘገባ አለው። የውጭና የአገር ውስጥ ባለሀብቶች በኤሌክትሪክ ተሽከርካሪ ማምረትና መገጣጠም ዘርፍ ለመሰማራት ከፍተኛ ፍላጎት እያሳዩ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዴታ አቶ በርኦ ሀሰን ገለጹ። የኤሌክትሪክ ተሽከርካሪዎችን ማስፋት የአየር ብክለትና የአየር ንብረት ለውጥን ለመከላከል ትልቅ አስተዋጽኦ አለው። ከኢኮኖሚ ጥቅሞች መካከልም የነዳጅ ውጭንና የጥገና ውጭን በመቀነስ የውጭ ምንዛሬን በመቆጠብ እንዲሁም ለባትሪ ለኃይል መሙያ ጣቢያዎችና ለመገጣጥሚያ ዘርፍ አዲስ የስራና ኢንቨስትመንት እድሎች ይፈጥራል ብለዋል። ሎጂስቲክስ ሚኒስትር ዴታ አቶ በሮ ሀሰን እንዳሉት ኢትዮጵያ በመጪዎቹ አስር ዓመታት የኤሌክትሪክ ተሽከርካሪዎች ቁጥር ከ500 ሺህ በላይ ለማድረስ እቅድ ይዛ እየሰራች መሆኑን ተናግረዋል። ከውጭ የሚገቡ ተሽከርካሪዎች 99 በመቶ ኤሌክትሪክ የማድረግ እቅድ ተግባራዊ መደረግ መጀመሩን ጠቅሰው አሁን ላይ ካሉት አጠቃላይ ተሽከርካሪ ውስጥ ሰባት በመቶ የኤሌክትሪክ ተሽከርካሪዎች መሆናቸውን ጠቁመዋል። መንግስት ለዘርፉ መጠናከር ትልቅ ትኩረት መስጠቱን አንስተው የመንግስት ግዢ ሙሉ በሙሉ ወደ ኤሌክትሪክ ተሽከርካሪዎች መዞሩ የግሉ ዘርፍ የመንግስትን ፈለግ እንዲከተል የሚያስችል መሆኑን ገልጸዋል። በ10 ዓመት እቅዳችን ውስጥ አምስት መቶ ሺህና ከዛ በላይ ኤሌክትሪክ ተሽከርካሪዎች የመድረግ እቅድ ይዘን እየሰራን እንገኛለን። ከውጭ የሚገቡት ደግሞ 99 ፐርሰንት ኤሌክትሪክ እንደሆኑ ነው እየሰራን ያለ ነው ማለት ነው። ይሄ ከወዲሁ መተግበር ጀምረዋል። 7 ፐርሰንት ካለን ጠቅላላ ስቶክ ወይም ደግሞ ተሽከርካሪዎች ውስጥ 7 ፐርሰንት ኤሌክትሪክ ሆነዋል አሁን ላይ ማለት ነው። በ2030 በፈረንጆቹ ደግሞ ይሄንን ግማሽ ሚሊየንና ከዛ በላይ የማድረግ እቅድ ይዘን እየሰራን ነው ያለ ነው ማለት ነው። አሁን ላይ ደግሞ መቶ በመቶ የመንግስት ግዢ ወደ ኤሌክትሪክ መሆኑ የግል ዘርፍም የመንግስትን ፉት ስቴፕ ወይም ደግሞ እግር ተከትሎ ሙሉ በሙሉ የግዢ ስኮፓቸውን ወደ ኤሌክትሪክ ወደ ማድረግ ስለሚገፋፋው የኢትዮጵያ የተቀደው የ10 ዓመት እቅድ ቀድሞ የሚሰካ መሆኑ ብዙ ማሳያዎች አሉት ማለት ነው። መንግስት የኤሌክትሪክ ተሽከርካሪዎችን ለማስፋፋት የተለያዩ ማበረታቻዎች ማድረጉን ጠቁሞ ውሳኔዎቹ የዘርፉን መነቃቃት ይበልጥ የሚያጎሉ ናቸው ብለዋል። የኤሌክትሪክ ተሽከርካሪዎች አረንጓዴ ታርጋ እንዲኖሯቸው ልዩ ልዩ ማበረታቻዎች እንደሚደረግላቸው አስታውቀዋል። በየጊዜው እየተወሰዱ ያሉ ውሳኔዎች፣ የመንግስት ውሳኔዎች ይህን ዘርፍ የሚያነቃቃ የግል ዘርፉን የሚያበረታታ እንዲሁም ደግሞ የፖሊሲ ምላሾች እንዲቱ የሆኑ ይመጡበት ሂደታለ ማለት ነው። ለምሳሌ ሀገር ውስጥ የሚገጣጠሙ ከሆነ ከቀረጥ ነጻ ተደርጓል። የኃይል አማራጮችን ወይም የኃይል ማሙያ ማሽኖችን የሚያቀርቡ ከሆነ ደግሞ አሁኑም ከታክስ ነጻ ተደርጓል ማለት ነው። ፓርሻሊ ተገጣጥመው በሀፍ ተገጣጥመው የሚገቡ ከሆነ አምስት ፐርሰንት የካስተምስ ታክስ ብቻ ነው የሚከፍሉት። ሙሉ በሙሉ ተገጣጥመው የሚገቡ ከሆነ 15 ፐርሰንት ነው የሚከፍሉት ማለት ነው። በአሁኑ በስትራቴጂው ላይ ደግሞ ከታርጋ ጀምሮ ኤሌክትሪክ መኪናዎችን የሚጠቀሙ አረንጓዴ ታርጋ ይለጥፋሉ። በሃይዌይ ላይ በክፍያ መንገዶች ላይ ዲስካውንት ይሰጣችኋል ማለት ነው። የተለያዩ ፋይናንሻልና ፋይናንሻል ያልሆኑ ማበረታታዎችን በመዘርጋት ዘርፉ አስተማማኝ የሆነ የትግብራ ውስጥ እንዲያልፍ እያደረገ ይገኛል የኢትዮጵያ መንግስት ማለት ነው። ከውጭ ባለሀብቶች በተለይም ከቼክ ሪፐብሊክ፣ ጀርመን፣ ኖርዌይና ሌሎች አውሮፓ ሀገራት እንዲሁም ከሀገር ውስጥ በርካታ ኢንቨስተሮች በኢቪ ማምረትና መገጣጠም ላይ ለመሰማራት ጥያቄዎቻቸው ማቅረባቸውን ጠቅሰዋል። መንግስት የኢንቨስትመንትን ጥያቄዎችን ተቀብሎ ለማስፈጸም የሚያስችል አስፈላጊ ስትራቴጂ መዘርጋቱን ጠቁመዋል። የኤዥ ሀገራት በተለይ ቻይና ከፍተኛ ፍላጎት ያሳየችው ቻይና ነበረች። የቻይና ካምፓኒዎች፣ የቻይና ብራንዶች በብዛት ኢትዮጵያ ላይ አሉ። አሁን ላይ ደግሞ ከዚህ አመት ጀምሮ በርካታ የአውሮፓ ሀገራት ካምፓኒዎች ፍላጎት እያሳዩ ነው ያሉት ኢቭን የማምረቻ ፕላንቴሽኖቻቸው፣ ፋብሪካዎቻቸውን እዚህ ለመምጣት ጥያቄ ያቀረቡ የቼክ ሪፐብሊክ፣ የጀርመን እንዲሁም ደግሞ የኖርዌይ በርካታ ተቋማት አሉ ማለት ነው። የሀገራችንም ኢንቨስትመንት ላይ ወይም ደግሞ በተለያየ ገጣጣሚ ተቋማት ላይ ለመሳተፍ አፍተር ሴልስ ሰርቪስ ላይ ለመሳተፍ የጥገና ማዕከላት የዲጂታል አቅሞችን መፍትሄዎችን ለመቅረብ ስታርታፖች ላይ በዚህ ዘርፍ ላይ ለመሳተፍ አገር ውስጥም ያለው ከፍተኛ ፍላጎት አለ፣ ከውጭም እየመጣ ያለ ከፍተኛ ፍላጎት አለ ማለት ነው። ሁሉንም ለመሰለት ሁሉንም ተግባራዊ ለማድረግ መንግስት አስፈላጊ ስትራቴጂ እየዘረጋ የማበረታቻ ፓኬጆችን በመዘርጋት እነዚህን ተቋማት በሰፊው ኢትዮጵያ ማርኬት እንዲገቡ ለማድረግ ሰፊ እቅድ ይዘን ነው እየሰራን ያለ ነው ማለት ነው። ባየር ሙኒክ አሰልጣኝ ቪንሰንት ኮምፓኒን ኮንትራት ማራዘሙን ይፋ አድርጓል። የባየር ሙኒክ አሰልጣኝ ቪንሴንት ኮምፓኒ ኮንትራቱን ማራዘሙ ተገልጿል። ባየር ሙኒክ የአሰልጣኝ ቪንሴንት ካምፓኒ ኮንትራት ማራዘሙን በዛሬው እለት ይፋ አድርጓል። አሰልጣኙ እስከ 2027 የሚያቆይ ኮንትራት ቢኖረውም የጀርመኑ ክለብ የአሰልጣኙን ኮንትራት እስከ ፈረንጆቹ 2029 ድረስ አራዝሟል። የሰላሳ ዘጠኝ አመቱ አሰልጣኝ ቪንሰንት ኮምፓኒ ባየር ሙኒክን በተረከበ በመጀመሪያ ውድድር አመቱ የቡንደስሊጋ ዋንጫ ማሳካቱ ይታወሳል። ባየር ሙኒክ በዚህ የውድድር ዘመን በአሰልጣኝ ቪንሰንት ኮምፓኒ የተመራ በቡንደስሊጋ አንድም ጨዋታ ሳይሸነፍ የጀርመን ቡንደስሊጋን በ21 ነጥብ እየመራ ነው። ከበርንሌይ ጋር ተለያይቶ ባየር ሙኒክን የተረከበው ቪንሰንት ኮምፓኒ በባየር ሁለተኛ የውድድር አመቱ በስኬት እያሳለፈ ይገኛል። የተከበራችሁ ተመልካቾቻችን፣ ለሰዓቱ አዝናችሁ ዜናዎቻችን እነዚህ ነበሩት። ከዜናዎቻችን ፍጻሜ ድረስ አብራችሁን ቦታ ስላደረጋችሁ እናመሰግናለን። ሰላም።